አዩ እንግዲህ እስከ ዛሬ ድረስ ርብቃዬ ከአቤል ጋር ስትሆን የነበረውም አቤሉን እንደምታፈቅረው ከእሱ ጋር ተኝታ እንድ አረገዘች መድኃኒቱን እንዳልወሰደች ሁሉም ነገር ላ አዩ ተናግራ ነበር ና ምክንያቱም ጓደኛ ማሾች ነን፣ ከዚህ በኋላ ምስጢረኛ ማሾች ነን ብሏት ስለነበረ እሷም አምና የተፈጠረው ነገር ሁሉም ነገር ነግረው ነበር ና እሱ ግን ከኋላ ሆኖ እየወጋት ነበረ። ይሄ እንከፍ የሆንልጅ ማለት ነው። እንግዲህ የእንትን ምርመራ ማድረግ አለብሽ ልጅሽን ማየት አለብሽ ብሏት ነበረ ማለት ነው ክፍል 14 ላይ እሺ ብላ እሱን እሷና እሱን አምና ለመሄድ ተዘጋጅቶ ነበረ ማለት ነው አልክ፣ ሊሄዱ ልክ ሲሉ ዛሬ ከርብቃዬ ከምራቴ ጋር መውጣት እፈልጋለሁ ብሎ ሲናገር፣ አቤል ደግሞ ምን ማለት ነው? ከርብቃ ጋር የት ትሄዳለ? የት መሄድ ፈልገክ ነው? ከርብቃ ጋር ምትወጣው? ከሷ ጋር አትወጣ ብሎ ሲከለክለው፣ አይ ርብቃ ልጇ ማየት ትፈልጋለች ብሎ እረፍ ርብቃዬ ደግሞ በጣም ነበረ የደነገጠችው፣ አዩ ብላ ስጨውበት። እንግዲህ ሁሉማች ሁላቸውም ቆላያቸው ተገፏል ማለት ነው። ርብቃዬ ምን ብላ እንደምትመልስ አላውቅም። በትርጋሜ በታመመችበት ሰዓት በተደጋጋሚ ስትታመም፣ በተደጋጋሚ ሲያስመልሳት ምንድነው የተፈጠረው መድኃኒቱን ወስደሻል አይደለ ብሎ ስጠይቃት፣ አዎ ወስጃለው ብላ ነበረ የመለሰችለት። እንደውም በዛ ሰዓት አቤል ለምን ወሰልሽ ብሎ ነበር የጨዋባት ማለት ነው። ያኔ ሁሉም ነገር ብትናገር ኖሮ ትንሽ ቀለል ያለ ይሆን ነበረ፣ ደስ ይለው ነበረ አቤል አሁን ማስመሰከራ ስለሆነ ማማ ብቀይ ብትቀየርባትም በዛ ይሄ ደግሞ የርብቃዬ አባት በቅርቡ ይመጣሉ እና ወንድሟ እንደመጣ ምናምን ከተናገረች ማምዬ እንደበፊቷ ትመለሳለች ብዬ አስባለሁ። ይሄ ነገር እውነቱ ካወቀች ርብቃ ለምን እንደተቀየረችባት ካወቀች ርብቃ ታስረዳታለች። ወንድሜ ነው አቤል፣ ፈርቼ ነው እንደዚህ ያደረኩት እንጂ ወንድሜ ነው ብላ ብታስረዳት ማማ የምትመለስ ይመስለኛል። እናንተስ ምን ታስባለ